ሰላም ሰላም ቤተሰቦቼ እንዴት ናችሁ እንግዲህ ሰሞኑን በጣም ጠፍቻለሁ አረ ጠፋ አረ ጠፋ አረ ጠፋ ብላችሁኛል አልለቀኩም እኔ የራሱ በጣም ሰሞኑን ለምንድነው አንደኛ ምክንያቴ በጣም ተማሪዎች ብዙ ተማሪዎች ስለነበሩ እነሱን ሳስተናገድ አንዳንድ ነገሮች ደግሞ ሳመቻች ቤት ስቀይር ምናምን ነበር ከዚህ በኋላ እለቅላችኋለሁ ይሄንኛው ፊደል ላይ ላላችሁ ልጆች ናችሁ ቃላት ላይ ላላችሁ ደግሞ ንባብ አዘጋጅላችኋለሁ እዛኛው ዩቱብ ቻናሌ ላይ እለቅላችኋለሁ ማለት ነው ይሄ ባይዚ ለሁለታችሁ ይሆናል ለቃላት መሰረታ ለፊደላት ንበላችሁ። ምክንያቱም እነዚህ በቀለም የተጻፉት የቢጫውና ሰማያዊ ነገሩ ቃላት ናቸው። ከየት መጡ ካላችሁ ከነዚህ ውስጥ ነው የመጡት። ከነዚህ ውስጥ እነዚህን አንድ ላይ በማድረግ እነዚህን መሰረት ኩላችሁ እነዚህን ቃላቶች ሶ መማር ብትፈልጉ ኦንላይን በዚህ ስልክ ቁጥር ሁለት አምስ አንድ ዘጠኝ ሰባ ሰባት አርባ ስድስት ሀያ አራት ዜሮ አራት የደወላችሁ ኢሞ ላይ፣ ቴሌግራም ላይ ዋትሳፕ ላይ ማናገር ትችላላችሁ። በቀን አንዳንድ ሰዓት በሳምንት አምስት ቀን አስተምራለሁ። ሰው አሁን ወደ ትምህርታችን ሰዓት እንዳልፈጅባችሁ ሰው ፈታ ብላችሁ ነው የምትማሩት። እየደጋገምኩ ነው፣ ከታች ወደ ላይ፣ ከላይ ወደታች እያደረኩ ነው በደንብ ማስተምራችሁ። ከሀ እስከ ረ ቀሪ ፊደላቶች ደግሞ ሌላ ጊዜ እያላችሁ መታ። አሁን ተመልከቱ። ይሄ ፊደል ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ እነዚህ ቁጥሮቹ ምንድን ናቸው ካላችሁ፣ እኛ አላብራራሁላችሁም። እነዚህ አንደኛ ፊደል ለማለት ነው። እነዚህ አንደኛ ፊደሎች ናቸው። እነዚህ ሁለተኛ ፊደሎች ናቸው። እነዚህ ሶስተኛ ፊደሎች ናቸው። አራተኛ ፊደል፣ አምስት፣ ስድስት፣ ሰባት። በአጠቃላይ አንድ የሀ ቤተሰብ እስከ እሷ ሰባት ናቸው። የለ ሰባት ነው። ሁሉም ሰላሳ ሶስቱም የአማርኛ ፊደል ሰባት ሰባት ናቸው። ስምንተኛ ዲቃላ ሆያት የሚባሉ እነሱ ለብቻቸው ሰራላቸዋለ። አሁን ቀጥ አላስነብባቸው ሀ ሁ ሂ

ሉ ለ ይሄ ሀምሯ ነው። ሀምሯ ይሄም ሀ ነው። ይሄም ሀ ነው ተመሳሳይ ናቸው። ቅርጽ ብቻ ነው የሚለያዩት። ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሀ ከዚህ ወደዚህ ይከብዳል። ከቀኝ ወደ ግራ ይከብዳቸዋል ትንሽ። ግን ተለማመዱት። መ ሙ ሚ ማ ሜ ም ሞ ሞ ም መ ማ ሜ ሙ መ ሶ ከሀ እስከመ ያሳዩቸዋል። ከሀ እስከመ ማንኛው ነው? ሰ ነው የሚቀረን። ሶ የምትወዱ ልጆች ኮሜንት ላይ ሰ ንጻፉልኝ። የምትወዱ ልጆች ያው አብዛኞቻችሁ ትወዱኛላችሁ። አይ ቲንክ እኔ ግልጽ ነኝ፣ ሳቂታ ነኝ። በደንብ ነው ማስተምራችሁ ማስተምራችሁ። ልጆች በተለይ ታውቃላችሁ። ሶ የምትወዱ ልጆች ሰ ጽፉልኛላችሁ። እንዳትረሳት ሰ ኬ፣ ኮሜንት ላይ ሰ ሱ ሲ ሳ ሴ ስ ሶ

ይቺ ከፍ ያለችብኝ ምክንያት ምንድን ነው? አሁን ተማሪ እየደወለብኝ ስልኬ ላይ ለዛ ነው። አሁን ዘጠኝ ሰዓት ላይ ስራ አለብኝ ዛሬ እስከ ተኩል ሰዓት ፍቀድልኝ ስላለች ነው ይችን ቪዲዮ የሰራሁላችሁ እንጂ ቢዚ ነበርኩና እንትን አረገችልኝ፣ ሚስኮል አረገችልኝ። ሰው እጨምርላታለሁ ወደ አስር ሰዓት ሰዓት እጨምርላታለሁ፣ ሰው ልጨርሰው ማለት ነው። እሮ እሬ እሬ እራ እሪ

እነዚህን ቃላቶች ደግሞ ልንገራችሁ። እነዚህ ከየም መጡ ለማለት እቺ ፊደል ማነች? ሀ እቺስ ፊደል የለ መጨረሻዋ ማነው? ድምጿ ሎ። ስለዚህ ሀ ሎ በአንድ ላይ ምን ይሆናል? ሀሎ ሀሎ ይሆናል ማለት ነው። ቆይ እየጻፍኩ ላሳያችሁ። ችኛዋ ልቀይራትና እንደዚህ ላቁማትና፣ ቅርታ ይቅርታ ይቅርታ ይቅርታ ይቅርታ። በቀይ ላርገው እና ከዛ ተመልከቱ። ይቺ ሃሎ ነች። ሃሎ ከየት መጡ? ይቺ ሃለች፣ እዚህ ጋ ቻት፣ ከዛ ይቺ ሎለች። በአንድ ላይ በማድረግ ሃሎ የሚል ይፈጥርልናል ማለት ነው። ሃሎ ሃሎ። ይሄ ይሄ ሎ ነው ብለናል። ይቺ የመቤት ሶስተኛዋ ማን ነው? ድምጿ ድምሷ መ፣ ሙ፣ ሚ። ስለዚህ ሎ ሚ ሎሚ ይሆናል ማለት ነው። አሁን ቺ ደግሞ ባለ ሶስት ቃል ነች። ሶስት ቃል አረኩባችሁ። እንዳይከብዳችሁ ለጀማሪዎች ነው። ባይዚ ለጀማሪ ላልሆናችሁ ልጆች እለቅላችኋለሁ፣ ግን ይሁት በደንብ ፊደል ማወቅ ማለት በጣም አሪፍ ነው። ለንተ ሶ ይቺ ህ ነች። ይቺ ፊደል ነች። እ ድምጿን እንፈልጋት ሀ ሁ ሂ ሀ ሄ ህ ህ። ይችስ ል። ይቺ ፊደል ነች ል። ይችስ ም የቷ ይች በአንድ ላይ ህልም ህልም ይሆናል ማለት ነው ህልም ይቺስ አንቧት እናንተ አልነግራችሁም ይቺ ነው የምነግራችሁ ይቺ ለእናንተ ጥያቄ ምክንያቱም እንደዚህ እያስጠፋችሁ እስኪ እናንተ ሞክሩት ይቺስ ማነች ሱ ሁለተኛው ፊደል ይቺ ሱ ሰ ሱ ይቺስ ፈልጓት ረቤት ይቺ ፊደል ነች ማነው ድምጿ ረ ሩ ሪ ስለዚህ ሱ ሪ

እኔ ስንት ፐርሰንት አላልበኩላችሁ? ቢያንስ አንድ ሁለት ሶስት አራት አምስት ቢያንስ ዘጠና ፐርሰንቱን አንዱ ቤላችኋል፣ ሁለቷ እናንተ። እሺ አሁን ከ ከመጀመሪያ ነው የጀመርኩት። አሁን ለጀማሪዎች በተለይ ቅጥቅጥ አርጓት ይችል እየመላለሳችሁ፣ ከዛ ቀጣይ ቪዲዮ ደግሞ ትሰራላችሁ። ከዚህ በኋላ ሶስት ቪዲዮ ቢሆን ነው ፊደላቶቹ ቅጥቅጥ ታርጓት አላችሁ። ከዛ ወደ ማምጣት የምትፈልጉ ደግሞ መማር የምትፈልጉ ደግሞ ይቻት ስልክ ቁጥር ይቻት ብቻት መምህር ሃይማኖት እያላችሁ ተክለ ሃይማኖት ስለሆነ ሃይማኖት ነው ስሜ። ሃይማኖት ብላችሁ ሴቭ አርጋችሁ መምህር ሃይማኖት። እዚህ ላይ ቲክቶክ ላይም አለሁ ዩቲዩብ ላይም አለሁ። ሴቭ አርጋችሁ እንትን ትችላላችሁ። ምናልባት አሁን ለምሳሌ መምህር ሌላ ሰው ስለምቀጥር ቲክቶ እንትን ላይ ዋትሳፕ ላይ፣ ቴሌግራም ላይ ሌላ ሰው ሊያስተናግዳችሁ ይችላል። ምክንያቱም እኔም ቢዚ ስለመሆን ግን ያም በፍቅር ነው የሚያስተናግዳችሁ። እሺ ተመልከቱ። ይችን ይዋት ጎናቸው ላይ ቀጥላለ የሀ ቤት ስንተኛዋ? ሁለተኛዋ። ማነው ድምፃ? ሀ ሁ። እሺ ሁን ያዝኩ። እሺ ይሄስ ሁለተኛው ማን ነው? ለ ሉ። ስለዚህ እዚሁ እናነበሩ በአንድ ላይ ይሄ ሁ ነው፣ ይሄ ሉ ነው። ሁሉ ሁሉ ሁሉ፣ ሁሉም ማለት ነው። ሁሉም ሰው ሁሉም ሰው ጎበዝ ይሆንልኝ። ሁሉም ሰው ጎበዝ አንብቦ ጽፎ እኔ በጣም ደስ የሚለኝ በተለይ አሁን ውጭ ሀገር የመዳም ቅመሞች እኔ ጋር በጣም ትማራላችሁ፣ እና በጣም ደስ የሚለኝ እናንተ አውቃችሁልኝ፣ እናንተ ችላችሁልኝ፣ እናንተ በደንብ ተገንዝባችሁልኝ፣ አንብባችሁልኝ በጣም ደስ ይለኛል። ቢካዝ እንደእናንተ ልፋት፣ እንደእናንተ ስራ ብዙ ነገር እንተ ስለሚለ ስለመረዳችሁ፣ ሶ ሁሉ፣ ሁሉም ሰው ይረዳልኝ ማለት ነው። ይችስ ቺ ሉ ነች። ቺ ማን ነች? ላ ቺ ፊደል ነች። ላ ለ ሉ ሊ ላ። ስለዚህ በአንድ ላይ ምን ይሆናል? ሉላ ሉላ ይሆናል። ማለት ነው ሉላ የሰው ስም። ይቺ ተመሳሳይ ነች ከዚህኛው ጋር ይሄ ሀ ነው፣ ይሄ ሎ ነው። በአንድ ላይ ሀሎ። ይሄም ሀሎ ነው፣ ይሄም ሀሎ ነው። ተፈለጋችሁ እናንተ መጀመሪያ ስትጀምሩ እኔ ጋር ስትመጡ ስትደውሉ፣ ወይስ ከማስቀመጣችሁ በፊት ሀሎ ማለት ትችላላችሁ፣ ወይ በዚህኛው ወይ በዚህኛው። ይሄስ ማ ነው መ ሙ ሚ ማ ይሄኛውስ እናንተ ቼ የእናንተ ጥያቄ ነች። ማ የመጀመሪያው ነግሬያቸዋለሁ። ሁለተኛውን እናንተ ማ ማ አልነግራችሁም እናንተ። እሺ፣ ይችኛዋስ ሳ ሰ ሱ ሲ ሳ ሳ። እሺ፣ ይሄስ ይሄ ፊደል ነው። እስኪ እንፈልገው ረ ሩ ሪ ራ ሳራ ሳራ ሳራ ይሆናል ማለት ነው። ይሄስ የእናንተ ጥያቄ ከዚህ ኩለት ሰጥቻችኋለሁ። ከዚህ ኩለት አራት ጥያቄ ይሄስ ይሄ ላልብላችሁ መ ይሄ መ ነው፣ የመጀመሪያው ፊደል መ ነው። ሁለተኛ ይቺስ ኝዋስ ፊደል ማነች? እረ እሩ ስለዚህ መሩ። አገር መሩ ሊሆን ይችላል፣ ቤተሰብ አስተዳደሩ ወይም መሩ ሊሆን ይችላል። ስለዚህ መሩ ሶ አይ ቲንክ ደስተኛ ይመስለኛል፣ ደስተኛ ትመስሉኛላችሁ። ሶ ቪዲዮን ላይክ እያደረጋችሁ ሼር እያደረጋችሁ ለጓደኞቻችሁ ኮሜንት ላይ የሚሰማችሁን ኮሜንት ላይ ው መጽሐፍ ስለማችሉ የልብ ቅርጽ የምን የም መስጠት ትችላላችሁ። መጽሐፍ የምችሉ በደንብ ጻፉ። አመሰግናለሁ ማለት ትችላላችሁ። ቴንኪዩ ቲቸርዬ ማለት ትችላላችሁ። ያቁል መጣር ብብዬ ነው። ሰው በዚህ ቁጥር እየደውላችሁ መማር ትችላላችሁ። ክረምትን አመሰግናለሁ። ለዛሬው ያለኝ ትምህርት እየላችሁ የመጣውት ይህን ይመስላል። መልካም ቀን ይሆንላችሁ መልካም ምሽት፣ መልካም ውሎ፣ መልካም ስራ። እራሳችሁን እየጠበቃችሁ ሀገራችን ኢትዮጵያ ሰላም ያድርግልን። ወደ ሀገራችሁ እስከምትመለሱ ተማሩ፣ ወቁ ይሄን ነው የምላችሁ። አመሰግናለሁ። መልካም ቆይታ